ሰላም፣ ሰላም እንዴት ናችሁ? በያላችሁ በጥሉ ነገር ሰላም ነው። አሸይና አሸይን አንድ ያላችሁ ሞኝላችሁ አለ። ብዙዎች ስትገቡ እንደ ልማዳችሁ ላይክ እና ሼር እያደረጋችሁ ሀሳቦቻችን ለብዙዎች አካፍሎ ለዚህ አመሰግናችሁ አለ። ዛሬ ወደ ሚዛናችን ይዞን መጣን። እንግዲህ ነፍሷን ይማርና ሞዴል ቀነኔ አደኛ በተራንተና ሁለት ዮታ ካለፈ በኋላ በየ ማህበራዊ ሚዲያ በከፍተኛ ሁኔታ መነጋገሪያ ሆናለች። ግን የሚገርመው አንዳንዶቻችን ምን አይነት እብደት ምን አይነት ልክፍት ውስጥ እንዳላችሁ አይታወቅም። ማታ ላይቭ ገብተው እንደ ፖለቲካው ሲከራከሩ ነበር። አንዳንዶችማ ጉዳይን ወደ ብሄርም ለመውሰድ ወደ ሃይማኖት ለመውሰድ ይወዳዳቸው ሁሉ ነበረና በጣም ነው የሚያሳፈረው። በቃ ሁሉ ነገር ወደሆነ ነገር ወደሆነ ጎጥ ወደሆነ ነገር መውሰድ ተገቢነት የለውም። አንዳንዶቻችሁ ደግሞ እንዲህ ሲባል ሰምቻለሁ፣ እንዲህ አይቻለሁ፣ ጓደኛዋን አውቃታለሁ፣ ሰፈር አውቃለሁ፣ እናት አውቃለሁ፣ አባት አውቃለሁ ብላችሁ በየማህበራዊ ማህበራዊ ሚዲያ የምትናገሩት ሰዎች አላችሁ። ይሄ ተጠያቂ አድርጋችኋል። ጥንቃቄ አድርጉት ለምትናገሩት ነገር። ይሄ ቴክኖሎጂ ዘመን ሰዎች በቀላሉ ድምፃችሁን ይቀዳሉ፣ አድራሻችሁን ያገኛሉ። ከዛ በኋላ ይሄ ሲሆን አንቺ የት ነበርሽ የሚለው ነገር በህግ ፊት ተጠያቂ አድርጋችኋል ለምትናገሩት ነገር ሁሉ። ጥንቃቄ ማድረግ ያስፈልጋቸዋል። መረጃና ማስረጃ ካላችሁም ለፖሊስ ሄዳችሁ እሷም ገዳ እንዲታወቅ ራሷም ጠፍታ ከሆነ ገዳም ከሆነ ባለቤታ አንዱ ለም ገሳም ደግሞ ንጹህ ከሆነ ንጹህነቱን እንዲያግዛው ብታገዘው የተሻለ ነው። ከዛ ውጭ ያለ የአሉባልታ ወሬ ግን በጣም አደገኛ ነው። እንዲህ ሲባል መሰለኝ እንሎድ ብላ ነበረ፣ እሱ እምቢ ብሎ ነው መሰለኝ፣ እንደዚህ ሆኖ መሰለኝ፣ በዚህ በኩል ገብቶ በመሰለኝ የሚወራ ነገር የለም። በመረጃ እና በማስረጃ ነው መሆን ያለበት። ስለዚህ መረጃ ያላችሁ ሰዎች መረጃዎች ፖሊሲን ይረዳል እና ይሄ ነገር መረጃ ያላችሁ ሰዎች በቀጥታ ሂዳችሁ እንትም በነገራችን ላይ እንዲህ አይነት ነገር ትብብር የለም። ዋ እኔ ጣጣ ይመጣብኛል እንዲብል እንዲሆንብኛል የሚል ስጋትና ፍርሃት አለ። እዚ አገር በጣም ነው የሚጎርማቸው። ሰው ወድቀው ደም እየፈሰሰ ብዙ ጊዜ መንገድ ላይ ሰው አልፎ ሲሄድ አይቻለሁ። እኔ በጣም ነው የሚገረ እኔ ብቻዬ ከመኪና ወርጄ ብቻዬን ደም እየፈሰሰ ሆስፒታል ወስጄ አውቃለሁ። በእርግጥ ጣጣዎቹም ብዙ ናቸው፣ ነገር ግን እናቴ ብትሆን ወንድሜ ቢሆን እህቴ ብሎ ማሰብ ጥሩ ነው። ወንጀል በደረሰ ጊዜ ደግሞ የምታውቁትን መረጃ ለፖሊስ መስጠትን ለወግ አካላት መስጠትና መተባበርን መልመድ አለባቸው። ምክንያቱም ይሄ ነገር ነገ በእኔ ቢደርስስ ብሎ ማሰብ ያስፈልጋል። ነገ በእኔ ቢደርስ ሰው ወድቆ ብታየው ነገ ፖሊስ ገና ለገና ይሄን ይለኛል ይሄን ይጦ ይቀኛል በሚል ስጋት ወደኋላ ማለት ሳይሆን ምክንያቱም እኔስ ድንገት የሆነ ቦታ ላይ መንገድ ላይ እንዲህ ወድቄ ሰው አልፎኝ ቤት ደስ ይለኛል? ደስ አይለኝም። ስለዚህ ልክ ሰዎች ለእናንተ እናት፣ አባት፣ ወንድም መንገድ ላይ ችግር ቢደርስባቸው ሰው ቢደረዳቸው ደስ እንደሚላቸው ሁሉ እናንተም ደግሞ እንደዚሁ መንገድ ላይም ቢሆን በየትኛውም በሕይወት አጋጣሚ ሰዎችን ማገዝ አለባቸው። አደጋ በደረሰ ጊዜ፣ ወንጀል በተፈጸመ ጊዜ ደግሞ መረጃ ካላቸው ምንም አይደለም። ያ እንደዚህ ያለው ነገሮችን ችግርም ሊኖር ይችላል መጉላላት ሊኖር ይችላል። እኔ ከአንድ ሁለት ጊዜ ፖሊስ እንትን ሌባ ይዤ ሄጄ ከሌባ በላይ እኔ ተጉላለ አብናረጋ ግን ግዴታዬ ነው ባ፣ ግዴታዬ ነው። ይህ ነገር በእናቴ ላይ ቢደርስ በወንድሜ ላይ ቢደርስ ብዬ አስባለሁ እና በዚች በሞዴል ቀነኔ አደኛ ጉዳይ ላይ መረጃ ያላችሁ ሰዎች ማስረጃ ያላችሁ ሰዎች ለፖሊሲ ጠቁማልና ፍርድ እንዲገኝላት ምትችሉትን አድርጉ። ከዛ በተረፈ አሉባልታ እንዲነበር መሰለኝ በመሰለኝ የሚወራ ነገር የለም። በሕግም ሊያስጠይቃችሁ ይችላል፣ እናንተ ችግር ውስጥ ሊከትሉ ይችላል። ጥንቃቄ አድርጎ በመሰለኝና በአሉባልታ የሚወራ የለም። እና ይሄን ጥንቃቄ መደረጉ መቻል አለበት በተረፈ በጣም ብዙዎችን ልብ የሰበረው ልደታ ነበር። ለልደታ የሚሆን ፎቶ ወንዲ ስቱዲዮ ኤድና ሞላ ሄዳ ስትነሳ ውላ ነው እንግዲህ ከዘጠኝ ሰዓት እስከ አንድ ሰዓት ፎቶ ስትነሳ ውላ። ፎቶ ለመነሳት ታውቃላችሁ፣ ጥሩ ሙድ፣ መረጋጋት፣ ውስጣዊ ሰላም ያስፈልጋል። ውስጧ ሰላም ከነበረ የተነሳቻቸው ፎቶች ደስ ደስ የሚሉ ናቸው። እንግዲህ እንዴት ይሄ ነገር ሊሆን ቻለ የሚለው አሁንም በጣም ያጠያይቃል። በእርግጥ ብዙዎች በአሁኑ ሰዓት ላይ ራሳቸውን የሚያጠፉ ሰዎች ለሰው ምልክቱን ላይሰጡ የሚጎድማቸው ለቤተሰብ ደህና ነኝ እያሉ ከቤተሰብ ጋር እየተጫወቱ ምናምን ነው እራሳቸው የሚጎዱት ያለ እና የዚች ልጅ የሞታ ምክንያት ገና እየተጣራ ነው። ነገር ግን ቀን ደህና እንደነበረች ፎቶች ያሳያሉ። በጣም ጥሩ ሁኔታ ላይ ያለች ነው የሚመስለው። ፎቶ ያነሳትም ልጅ እኔ ምንም አልጠረጠርኩም፣ ምንም ምልክት አላየሁባትም ያለ በጣም ነው የደነገጥኩት። በጣም ቪዲዮዎችም አሉ ፎቶዎችም አለ እኔ ጋር በጣም የሚያማምሩ ነገሮች ነበሩ። ወደዚህ ጋር የሚወስድ ምንም አይነት ምልክት አላየውም፣ እንዴት ይሄ ለእኔ እንደሆነ ከፍተኛ ድንጋጤ ነው ብላል። መቼም ይሄ ነገር በምንም ሆነበንም እግዚአብሔር የንጹሐንን በም የሚፋረድ ስላለ እውነታ ይወጣል። ነገር ግን በየማህበራዊ ሚዲያ ላይ እንዲህ ያለ ኔትወርኮች ትክክል አይደለም። አንዳንዶች ሲዝቱ ሁሉ ነበር ማለት እንደሚዝቱ ራስ አልገባኝም ሲዝቱ ነበር። እናውቃቸዋለን። አብረናችን ነው ቡና ምንጠጣ አብረናችን ነው ምንኖረው። እንበንደናችን እናውቃለን ሁሉ እያላችን ስትፎክሩ ነበረ። ትንሹ ትልቁ ለፉከራ ለጾብ፣ ለጉርግር፣ ለመኮዳደል እንደዚህ ያሉ ነገሮች እኔ ምን አይነት መረገም እንደሆነ አላውቅም። ልጅቱ ታሳዝናለች። ቤተሰብ ያሳዝናል። ቤቱ አቤት ልናት አቤት ልናት ኮባድ ነው እና በእውነቱ እባካቸውን አላቸው አንዳንዶቻችሁ፣ ማታም ተናግራለ አሁንም ደግሞ እናገራል። ይህ ጉዳይ ቀላል አይደለም። እኔም በሞት ውስጤ ነው የምትሉ ሰዎች አላቸው። አንዳንዶቹ ደግሞ እውነት፣ እኔም ለእናቴ እናቴ እንዲስቶ ላለማየት እናቴ ስትቃጠል ላለማየት ብዬ ነው የታገስኩት እንጂ በቁተኛ ላላቸው አላቸው። ደግ አረጋቸው። በቃ ለእናታችሁ ብላችሁም ይሁን ለወንድማችሁ ብላችሁም ይሁን ለልጃችሁ ብላችሁም ይሁን የታገሳችሁ ሰዎች አሁንም እግዚአብሔር ተጎስተን ይስጣቸው። በጎ ዘመን ይመጣል። ይህ እኮ በቃ ለፍቅር የተከፈለ መስዋዕትነት። መሞት እየፈለጋችሁ በጣም ዶክማቸው እያለ ለቤተሰብ ብላች ለእናታቸው ብላች የተዋቸው ሰዎች እግዚአብሔር ይስጣቸው። በእውነቱ ቀላል ውለቱ አይደለም፣ ቀላል ውለቱ አይደለም። በእውነቱ ነው መላቸው። ወርቅ ከመግዛት፣ ቤትና መኪና ከመግዛት፣ አለምን ሁሉ ከማዞር የተሻለ ልዩ ስጦታ ነው። ስለ ፍቅር ብላቸው የታገሳችሁ እግዚአብሔር ይሰጣችኋል። ስለዚህ በእውነቱ እንዲህ ያሉ ወጣቶች ሰው ኖሮ ህይወትን አይቶ አርጅቶ መሞት ትልቅ ክብር ነው። በእውነቴ ነው የምላቸው እንደው ህይወቱ ቢረባም ባይረባም ደሃም ሆን አብታመም ሆን እየታመም የሚሆን በጤናም ይሆን ኖሮ በእግዚአብሔር ፍቃድ ማለፍን የመሰለው ነገር የለውም እና እንደዚህ ያለ ድንገተኛ ዶበዳ ሲሆን ለቤተሰብ የማይወጣ ነገር ነው እና ወቀሳም ይሞጣል፣ ይጎርማቻል እናንተ አተረደተም እንጂ ሰው ሲያልፍ እናት በልጅ መጎዳት በልጇን ማጣት ከምታየው ስቆቃ ሎክሰና ውስጥ ስብራት በላይ ይጎርማችኋል። የጎረቤት ወሬ ራስ እዚህ አገር ላይ አያኖራችሁም። ሎክሲዮን እንኳን በትክክል መቅበር አትችሉም። አሁን ራሳቸውን ልጆች ሲያጠፉ ጎረቤት ያልተጻፈ ያነባል፣ ይጎርማችኋል። ችግሮት ነው እንጂ እርቦት ነው እንጂ አላሉትም እንጂ አቤት ያለ ሱቃይ እና እንዲህ ያሉ ነገሮች ተጎስተን አድርገውም ሁልጊዜም እንደመላቸው ከእውነት ጋር መቆም በሰውም በእግዚአብሔር ፊት ክብርና መጎስ አለው። እንዲህ ያሉ ነገሮች ሲገጥም ሲገጥማቸው መረጃ ካላቸው ለፖሊስ ስጡ። መረጃ ካላቸው ለሚመለከተው አካል አሳውቁም። እንዲህ ብዬ ነበር። ጎረቤታ ነኝ የሰፈር ልጅ ነኝ እንደዚህ ነው መሰለኝ የምትል ተጠንቀቁ፣ ተጠንቀቁ። ይሄው እራስም እንደ ማስረጃ ሆኖ አንደኛ መሰለኝ ጓደኛዋ ጓደኛዋ ነው እንደዚህ ነገረኝ ብላችሁ ስታወሩ ጓደኛዋ ለእናንተ በሀሳብ ደረጃ ያወራውን ነገር እሱን ጎተታች ችግር እስከተታችት ማለት ነው። ተሞልከት እሱን ጎተታችን ከእናንተ ጋር ያወራውን ሰው እሱም ይህን ወይ ሰው ነጉራት ሊሆን ይችላል። አይ ጓደኛዋ እንደዚህ እንደዚህ ስታወራ ሰሞች ያለ ሲል፣ እስቲ ጓደኛውን አምጣ ጓደኛዋ ጓደኛውን ምና ነገርዬ ይውሰው ወሰባል። እና ትክክለኛ መረጃ ሲኖራቸው ነው እንጂ እናንተ አፋችሁ መቋጠር ባለመቻሉ ምክንያት ሌላ ሰው ምንም የማይመለከተው ሰው እሱ እንደ ሀሳብ ሊሆን ይችላል የሚያወራው ጎረቤት እንዲህ ሰምቻለሁ፣ ላይ አይቻለሁ፣ ላያ ይችላል፣ ሊሰማ ግን ይችላል እና የሰማ ነገር እውነት ሊሆን ይችላል። አንዳንዴ እኮ ከጎረቤት ጋር የሰማሁት ነገር ለምሳሌ ድብድብ ብሰማ፣ ከዚ ጎረቤት አለ። ለምሳሌ በዚህ ድብድብ ብሰማ፣ ቴሌቪዥን ላይ ሊሆን ይችላል። ካላዩ ከባድ ነው፣ ከባድ በቴሌቪዥን ፊልም እያዩ ሊሆን ይችላል። የሆነ ነገር ቲክቶክ እያዩ ሊሆን ይችላል። ድብድቡ ድምፅ እና አጣርቶ ነው ነገርን አጣርቶ ነገርን አጣርቶ እህሉን አላምጦ ነው። ነጎሩን፣ አዳምጦ እህሉን አለምጦ ይባል ነገራል እና ጥንቃቄ ማድረጉ ያስፈልጋል። ለቤተሰቦቿ መጽናናት እንሞኝላቸዋለን። በተለይ ለናት ለአባት፣ ለወንድም፣ ለእህት በጣም ከባድ ነው። ሌሎቻችን ለጊዜው ነው እንጂ ከሶስት ቀን በኋላ ከአራት ቀን በኋላ ኖረ ሰው አለን አዶራ ምላችሁ ሰዎች ይህን ነገር እንደ ትክክለኛ ህይወት መንገድ አሁን ይሄ አልተጣራም እኮ ግን ልክ ራስን ማጥፋት እንደ መድኃኒት አድርጋችሁ እንደ ፈውስ አድርጋችሁ የምትቆጥሩ ሰዎች እናንተ ሙታቸው በአንደኛውና በሁለተኛው ቀን የዕለት ዕለት በቤታችን ያለውን ድባብ ብታዩት ይዞገን ነናጫል ይዞ ግን አታደርጉቶም ነው ብላቸው። በነገራችን ላይ በአለም ላይ ራሳቸውን ከሚያጠፉ ከዘጠና በመቶ በላይ የሚሆኑ ሰዎች ራሳቸውን ሊያጠፉ ብለው በተረፉ ሰዎች በህክምና እርዳታ የሚሆን ሰው ተረባርበ ያደናቸው የሚሆን ከዘጠና በመቶ በላይ ደስተኞች ናቸው ራሳቸውን በማትረፍ ለምን ጊዜያዊ ስሜት ቁጣና ብስጭት ነው ሰውን ወደዛ የሚወስደው እና ያ ነገር ጊዜያዊ ነገር ሲያልፍ፣ ሰይጣን ሆይ ሆይ ያለ ነገር ሲያልፍ፣ ነገሮች ትክክል እንዳልነበረው ያሰባችሁት ነገር ሁሉ የዛን ያህል ከባድ አይደለም። እውነቴ ነው ምላቸው። ስትናደደ ከሰው ጋር ከምትጣሉ የምትጠጡበት ብርጭቆ መሬት ላይ ኮስክሰት፣ ብርጭቆ ኮስክሰት፣ በዛም ቢሆን ይውጣላቸው እና እናንተ ከምትጠፉ የሆነ ነገር ጠፍተው፣ ንዴታቸው ብስጭታቸው በዛ ቢያልፍ ይሻላል እና እባካቸውን ራሳችሁን እንደዚህ ያለ ነገር ጠብቆ ልናት፣ ለአባት፣ ለወንዱም፣ ለእህት፣ ልጎረቤት አንዳንዴ እኮ ጓደኛም ከእናት በላይ እኮ ይሳሳል። ከእናት በላይ እኮ ወዳጆቻችሁም እኮ የሚሳሱ አሉ፣ እና እባካችሁን እንዲያለ ነገር ጥንቃቄ አድርጎ ሀሳውን ሀሳብ ሲሞቻችን ላይ ካድርገው በያላችሁበት ሲሞቻችን ፒስ